የሪል ስቴት ገበያን በፍጥነት የተቀላቀለው ዴምስ ሪል ስቴት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 ቀጠሮ ለማስያዝ በ0994 05 0209 ይደውሉልን። ዴም ሲሪል ስቴት። ሰላም ሰላም ሰላምና ጤናን ክብርን በረከትን ያደለኝ ክብራትና ክብራን ኢሳድስ ቤተሰቦቼ በጣም አስፈላጊ መረጃዎች አሉን። እንግዲህ በብዙ ብርቱ ስራዎቹ የምናውቀው ወንድማችን የስራ አጋራችን መምህር ደረጀ ነጋጅ ዘወይንዬ ዛሬ ባልታወቁ ሰዎች ተወስደዋል። ከቢሮ ሲወርድ ማለት ነው። ወዴት ነው የወሰዱት? እነማን ናቸው ሊወስዱት የሚችሉት? ሌሎችም ነገሮች በዚህ ፕሮግራም ላይ አሳያቸዋለው እንግዲህ ያው ብዙ ጊዜ እኛ የምንሰራቸው ስራዎች ሪስክ ያለው ስራ ነው። እንግዲህ ቤተሰብህንም ኑሮህንም ሁሉ ነገር አሳልፈ ሰተ ምሰራበት ነው። ስለዚህ በዚህ የተነሳ መምህር ደረጀ ነጋይዘ ወይንዬ ዛሬ ባልታወቁ አካላት ተወስደዋል። እሱም በተመለከተ መረጃ ይኖረኛል። ቭላድሚር ፑቲን እንግዲህ ሳይለንሳቸውን ወይም ዝምታቸውን ሰብረውታል ኢራን ላይ አሜሪካ ባደረገችው ድብደባ ላይ እንግዲህ ብዙ ነገር ይናገራሉ ተብሎ ይጠበቅ ነበረ። እንደሚታወቀው በውጭ ጉዳይ ሚኒስትራቸው አማካኝነት ተናግረዋል። ዛሬም የኢራኑ የውጭ ጉዳይ ሚኒስትር አራቅቺን አግኝተዋቸዋል፣ ተነጋግረዋል። እንግዲህ በትክክለኛ ቭላዲሚር ፑቲን ድምጻቸውን በዚህ ጉዳይ ላይ አሰምተዋል። ምንድን ያሉት ከዚህ ጋር ሲተያያዘው ለፕሬዚዳንት ትራምፕ ግልጽ የሆነ አቋማቸውን አሰምተዋል። ይሄ ግልጽ የሆነ አቋማቸው ምንን ይመለከታል የሚለውም በዚህ ፕሮግራሜ ላይ በደንብ አድርጌ አሳያቸዋለሁ። አዳዲስ ዜናዎችም አሉ። የኢራንና የእስራኤልን ጉዳይ ተመልክቶ እየተነገሩ ያሉ በጣም ጠንካራ ጠንካራ መረጃዎች እየሰማን ነው። እስራኤል እንግዲህ የኢራንን ቴህራን ዋነኛውን እምብርት ስፍራ ደብድባለች ዛሬ እሱ ብቻ አይደለም በተለይ ወሳኝ የሚባለውን የኒኩሌር ማብላያ ጣቢያም ጭምር ማለት ነው ደብድባለች ኢራንም እንደዚሁ ሚሳኤሎችንና ድሮኖችን ወደ እስራኤል ልካለች ይሄ ሁለቱ ትሬድ ሄቪ ኤር አታክ አለበት ተብሏል ጠንካራ የአየር መቶች አሉበት ዛሬ ሁለቱም ሀገራት ላይ ይሄ የሆነው ደግሞ አሜሪካ በኢራን የኒኩሌር ፋሲሊቲዎች ላይ ድብደባውን ካደረገች ከአንድ ቀን በኋላ ነው ብዙ ኤክስፕሎዥን ፍንዳታዎች በቴራን ካፒታል ተሰምተዋል። እስራኤልም እንደዚሁ በሚሊተሪ ሳይቶችና በመንግስት አካላት ላይ ድብደባ መፈጸሟንም ጭምር አናውንስ አድርጋለች። ኢራን በተጨማሪ ወይም ደግሞ በተቃራኒ በጣም ብዙ ዌቭ ኦፍ ሚሳይልስን ድሮንስ በእስራኤል ላይ አዝንባለች። በጣም ብዙ ሚሳኤሎችና ድሮኖችን ብዙ ብላስቶች እንደነበሩ ብዙ ፍንዳታዎች በብዙ የእስራኤል ክፍሎች ላይ እንደተሰሙ መልቲፕል ሲቲስ ነው የሚሉት ዜናዎቹ፣ ብዙ ቦታዎች ላይ እንደተሰሙ ዜናዎች እየተናገሩ ይገኛሉ። አለማት እንግዲህ በቴህራን ዙሪያ ላይ አሜሪካ ያደረገችውን የቦምብ ድብደባ በተለይ ፕሬዚዳንት ዶናልድ ትራምፕ ለዚህ የወሰዱትን ሪስክና ኃላፊነትን በተመለከተ ዓለም እስካሁን እየተወዛገበ ያለበት ነገር በከፍተኛ ደረጃ ትልቁን ቦታ ይይዛል። ኢፍ the current Iranian regime is unable to make Iran great again why wouldn't there be a regime change በማለት የተናገሩት ነገር በጣም የሚያስቅ ሆኖ ተገኝቷል ማለት ነው። አሜሪካ ሜኪን አሜሪካ ግሬት አገይን የሚል ማጋ የሚል ፕሮጀክት እንዳላቸው ይታወቃል ፕሬዚዳንት ትራምፕ አሁን ደግሞ ሚጋ የሚለውን ነው አናውንስ እያደረጉ ያሉት። ሜኪን አሜሪካ ግሬት አገይን የሚለው ሜኪን ኢራን ግሬት አገይን በማለት እንግዲህ ለሌላ ሀገርም ግሬት አገይንን አስገብተዋል። ሰውየው የሚናገሩትንም የሚያደርጉትንም አንዳንድ የሚያውቁ አይመስልም። ይሄ ባለበት ሁኔታ ላይ እንግዲህ የኢራን መንግስት ራሱን ግሬት ጌን ማያደርግ ከሆነ መንግስት እንቀይራለን የሚል በጣም አምባ ገነናዊ ነገር ማለት ነው። ምን ማለት ነው? ኢትዮጵያ ራሷን ግሬት ጌን ማታረግ ከሆነ መንግስት እንቀይራለን። መንግስት ያው ይቀያየራል። መቀየር ያለበት ይቀየራል። ማይቀየር አይቀየርም። አንድ ነው ማይቀየረው፣ እሱም የእግዚአብሔር መንግስት ነው። ነገር ግን ሀገርን ግሬት ጌን ካላደረግ መንግስትን ቀይራሉ የሚለው ነገር በጣም የሚያስቅ ነው እና የፕሬዚዳንት ትራምፕ ንግግር አንዳንዴም እንደ ጋሪዮሽ ዘመነ መንግስት ጊዜ እንደሚደረገው አይነት ይመስላል። እነዚህ ዜናዎች በጣም ብዙ ትኩስ ትኩስ እና ቆንጆ መረጃ ሊሆናችሁ የሚችሉ ትንተናዎችም ተካተውበታል። ወደ መጀመሪያው መረጃ ሊለፍላችሁ፣ መምህር ደረጀ ነጋጅ ዘወይንዬን ወዴት ወሰዱት? እንግዲህ ውድ ቤተሰቦቼ መምህር ደረጀ ነጋ ዘወይንዬ በጣም ለቤተ ክርስቲያን ተቆርቋሪ ብዙ ጊዜ በሚሰራቸው ነገሮች በጠቅላላ ለሀገር፣ ለማህበረሰብ በእጅጉ የሚቆረቆር ብርቱ ወንድማችን ነው። እኔ የትግል አጋሬ ነው የምለው መምህርዬን በጣም የምወደው ሰው ነው። በእውነት ከሆነ ግልጽና ግልጽ የህይወት አቋም ያለው ወዳጄ ነው። በአንድ ወቅት ያልተግባባንበት ጉዳይ ነበረ። ምንም ችግር የለውም ሰው ልጅ በምንም ነገር ላይግባባ ይችላል። ነገር ግን ምንድነው በሚያገናኘን በሚያግባባን ነገር ግን ጠንክረን እንሰራለን። ለምሳሌ ፀረ ሰዶማውያን ንቅናቄን ኢትዮጵያ ውስጥ በብርቱ እንሰራለን፣ እንተጋገዛለን በብዙ መልኩ። መምህር ደረጀ ደግሞ አቋሙ በጣም የሚገርም ነው። የህይወቱ አቋም አንድና የጸና ነው። አያጭ በረብርም እኔ ምስክር ነኝ። ለገንዘብ ብሎ ህይወቱን የሚደልል ሰው አይደለም። መምህር ደረጀ ነጋይ ዘወይንዬ እውነት ለመናገር እኔ በጣም ብዙ ትረስት የማረገው ኳሊቲ ያለው ሰው ነው። በብዙ ነገር እንኳ የራሱን ነገር ለማደራጀት እንኳ በጨዋነትና በጨዋነት ከራሱ ህይወት የሚፈሰውን ገንዘብ ተጠቅሞ ምንም የሚያደርግ ሰው ነው እንጂ አጭበርብሮ የሆነ ነገር አታሎ ወይም ደግሞ ቤተክርስቲያንን የሆነ ነገር አድርጎ የሚኖር ሰው አይደለም። እኔ ምስክሩ ነኝ እና በጣም ጨዋ፣ በብዙ መልኩ ታማኝነት ያለው ለሀገር እውነት ለመናገር በብዙ በተለይ ለቤተክርስቲያን በጣም ታማኝ ሆኖ እያገለገለ ያለ ሰው ነው። መምህር ደረጀ ነጋ ይዘ ወይንዬ ስለ ኢትዮጵያ ዝማንልም በሚለው ፕሮጀክቱ ብዙ ሰርቷል፣ ብዙ አገልግሏል። እንደገናም ግብረ ሰዱማውያንም በመፋለም ብዙ ሄደዋል እና ሲሄድ የሚገርማችሁ ከኪሱ ገንዘብ ያወጣል፣ ወይ ደግሞ ገንዘብ ከየተቋማቱ እየጠየቀ እየለመነ ነው ብዙ ፕሮጀክቶችን የሚሰራው ቤተክርስቲያንን የሚያገለግለው። አንዳንዴ በጣም ይገርመኛል። አሁን እንኳ ዩቲዩብ የሚሰራበትን ገንዘብ ለቤተክርስቲያን ነው የሚሰጠው። የሚገርማችሁ ማለት ነው እና በጣም የሚገርመኝ የገዳማት ታሪኮች ላይ ያለው እውቀቱ፣ የሚሰራቸው ጥረቶቹ እውነት በታማኝነት ነው። ከማውቃቸው ሰዎች ምስክር ነኝ እኔ። መምርዬ በብዙ ነገር በብዙ ኳሊቲ ወደዋለሁ። እና በጣም የሚገርማችሁ በዚህ አሁን ባለበት ሁኔታ ላይ በምን እንደሆነ በማይታወቅ መልኩ ዛሬ ስምንት ሰዓት አካባቢ ነው እንግዲህ ከቢሮ ሲወጣ ቀኑ ሙሉ ሰሞኑን ሁሉ ያው ይከታተሉት እንደነበረ ተነግረዋል። ነገር ግን ያልታወቁ አካላት ሶስት የደህንነት አካላት ነን ነው ያሉት መታወቂያዎቻቸውን አሳይተው እንግዲህ ወደ አልታወቀ ቦታ ወስደውታል። አራት ሰዎች ናቸው ይህን ያደረጉት ይቅርታ። ስለዚህ ወስደውታል። እንግዲህ አንዳንድ ሰዎች እዚህ ቦታ ላይ ተመልክተነዋል በሚል ገልጸውልናል። ነገር ግን ያው እርግጠኞች ስላይደለን እርግጠኞች የምንሆነው ከቤተሰቡም እንዲሁም በእኛም ዘንድ ያለው መረጃ እንደሚያሳየው መምህር ደረጀ ነጋይ ዘወይንዬን ወደ አልታወቀ ቦታ ወስደውታል። እንግዲህ እውነት ለመናገር ያው ይፈታል ብለን እናስባለን እናምናለን ማለት ነው። መምህር ደረጀ ነጭውን ነጭ ጥቁሩን ጥቁር በማለት የሚሞግት ሰው ነው በብዙ መልኩ፣ እኔ በግሉ ስለማቀው ነው። በቃ አንዳንዴ ቦልድነሱ ይገርመኛል። እና ለምንም ነገር ማለት በሆነ ነገር የሚኖር ሰው አይደለም መምህሬ። እና በገጽ ሕይወቱ ላይ ያለውን አስተሳሰብ በማራመድ የሚኖር ሰው ነው ለቤተ ክርስቲያን በጣም ብዙ ድምጽ ሆኗል። እንደምታውቁት ማለት ነው። አሁን በቅርቡም ባሉ ጉዳዮች ረጅም ጊዜ በወሰዱ ጉዳዮች ሁሉ መምህር ደረጀ ድምጽ ሆነዋል። ብዙ ተፋልመዋል፣ ብዙ ሰርተዋል። ለቤተ ክርስቲያን ብዙ አገልግለዋል። እና ቤተ ክርስቲያን አዋርድ ልታደረገው ልትሸልመው የሚገባው ሰው ነው። አሁን ባለበት ሁኔታ ላይ በምን ምክንያት እንደወሰዱት እስካሁን ድረስ ክሊርድ አይደለም፣ የምናውቀው ነገር የለም። ነገር ግን ምንድነው ምናልባትም በቅርቡ ከቤተክርስቲያን ጉዳይ ጋር ተያይዞ እንዲሁም ደግሞ በጠንከር ባሉ ማህበራዊ ፖለቲካዊ፣ እምነታዊ፣ ሃይማኖታዊ ጉዳዮች ላይ በመሞገት የሚታወቅ ሰው ስለሆነ ከነዚህ መካከል በአንዱ ጉዳይ ምናልባት ወስደውት ሊሆን ይችላል። እሱን አጣርተን የምንነግራቸው ይሆናል። ግን መምህር ደረጀ ነጋይ ዘወይንዬ ባለበት ቦታ እንድትጸልዩለት ለመጠየቅ እወዳለው። ወንድማችን ክፉ አይንካህ ማለት እወዳለው ለኔ በተለይ በጣም መልካም ወዳጄ ነው። በእውነት የምነግራችሁ በጨዋነቱ ምክንያት ነው እኔ ማቀው መምህሬን እና በብዙ የምወደው ኳሊቲና ፐርሶናሊቲ ያለው ሰው ነው። ክፉ አይንካው እና ጸልዩለት። እንጸልይለታለን። እግዚአብሔር ደግሞ ወደ ቤቱና ወደ ቤተሰቡ በሰላም እንደሚመልሰው ውድ ባለቤቱ በጣም አውርቶ የማይጠግብላት ባለቤቱም እንዲሁ በዚህ ጉዳይ እንዳትረበሽ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 ፈጠሩ። ለማስያዝ በ0994 05 0209 ደውሉልን። ዲም ሲሪል ስቴት እንግዲህ ክብራትና ክብራን ቤተሰቦቼ ቭላድሚር ፑቲን ዛሬ የኢራኑን የውጭ ጉዳይ ሚኒስትር አራቅችን አግኝተዋቸዋል። እኒህ ሰው እንግዲህ በጣም በፖለቲካው ዓለም እጅግ በጣም ወሳኝ የሆኑ ሰው ናቸው። ቭላድሚር ፑቲን በዓለማችን ደረጃ ላይ ከፍተኛ ተጽዕኖ ከፈጠሩ ሰዎች መካከል ይገኙበታል። የእሳቸው ማንኛውም ንግግር ዓለምን ኢምፓክት ማድረግ የሚችል እጅግ በጣም ጠንካራ ሰው ናቸው። ዛሬ እንግዲህ ድምፃቸውን በግልጽ አሰምተዋል። ከኢራን ጎን በተቻላቸው መጠን ሁሉ እየተሰለፉ መሆኑን በግልጽም አሳይተዋል ተናግረዋል ማለት ነው ከዚህ ጋር ተያይዞ ሚዲያዎችም የተለያዩ ዘገባዎችን ሰርተውላቸዋል ኒውስ ዊክ ፑቲን ብሬክ ሳይለንስ ኦን ዩኤስ ቦምቢንግ ኦፍ ኢራን በማለት ገልጸዋል በኢራን ላይ አሜሪካ ያደረገችውን ድብደባ ተመልክቶ ቭላድሚር ፑቲን ድምፃቸውን አሰምተዋል አንፕሮቮክድ አግሬሽን ብለውታል ማለት ነው የጠብ አጫሪነት ጥቃት ነው ያሉት። ወይም ደግሞ የሆነ ቁጥብ ማለት ቁጥብነት የሌለው እንዝላልነት ያለበት አይነት ጥቃት በማለት ገልጸውታል። የመጀመሪያውን ኮመንት በተናገሩበት ሰዓት ማለት ነው። ቭላዲሚር ፑቲን ትራምፕ ያደረገውን ይህንን ጥቃት በተመለከተ ያላቸውን አቋም ሲገልጹ የሩሲያው ፕሬዚደንት ቭላዲሚር ፑቲን ወይም በሞስኮ በደረገው በዚህ ስብሰባ ላይ ከቴራን ጎን ባለው አቋማቸው ለመግለጽ በተሰባሰቡበት ሰዓት ላይ ዛሬ ሰኞ ዕለት አባስ አራግጂ የኢራኑ የውጭ ጉዳይ ሚኒስትር ነበሩ። ከዛ ጋር ተያይዞ ፑቲን ሲናገሩ ዚስ ኢዝ አን አብሶሉትሊ አንፕሮቮክድ አክት ኦፍ አግሬሽን አጋንስት ኢራን ኢት ሃዝ ኖ ቤዚዝ ኦር ጀስቲፊኬሽን፣ ምንም አይነት መሰረት የሌለው ወይም ደግሞ ማብራራት በቂ ጀስቲፊኬሽን፣ አሳማኝ ነጥብ በሌለው መልኩ በኢራን ላይ የተደረገው አንፕሮቮክድ አክት ኦፍ አግሬሽን ጥብ አጫሪነት ያለው ጥቃት በፍጹም እንደሚቃወሙ በግልጽ በቋንቋቸው ተናግረዋል። ጨምረው እንግዲህ የሩሲያው ፕሬዚደንት ሜኪን ኤ ፈርስት ቱ ፕሮቫይድ አሲስታንስ ኢራንያን ስለዚህ በተቻለ መጠን ለኢራናውያን አሲስታንስ ና ድጋፍ በማድረግ ላይ እንዳሉ ገልጸውታል። እንግዲህ፣ እንደሚታወቀው አሜሪካ 30 ሺህ ፓውንድ አቅም ባለው ወይም ክብደት ባለው በንከር በስተር በሚባለው ቦምብ የኢራን ሶስት የኒኩሌር ማብላያ ጣቢያዎችን ከደበደበች እንግዲህ ቀናት እያለፉት ነው። ፎርዶ፣ ናታንዝ፣ ኢስፋሃን። አሜሪካም ስትናገር ቨሪ ሰክሰስፉል አታክ ብላን የተናገረችው ይሄ ለአሜሪካ ማነው ለኢራን ወዳጆች ለነ ፑቲን የሚያናድ ነገር እንደሆነ ይታወቃል። ትላንትና የመጀመሪያው ቀን ላይ በተሰጡት መግለጫ ማለት ነው የውጭ ጉዳይ ሚኒስትሩ የሩሲያ በግልጽ ያስቀመጡት ነገር ግልጽ ነው፣ አቋሙ ግልጽ ነው። ይችን ሀገር ኢራንን የአቶሚክ ቦምብ መታጠቅን ሊከለክላት የሚችል አካል እንደሌለ ሌሎች ሊሰጧት የተዘጋጁ አካላት እንዳሉ ኢንዳይሬክትሊ ሩሲያ አስፈላጊ ከሆነ ለኢራን አስታጥቃታአለው አቶሚክ ቦምብ የሚል እንደሆነ በግልጽ ይነግራል ማለት ነው። ሶ ያንን መግለጫ በግልጽ ሰጥተዋል፣ እንደሚታወቀው የፑቲን መንግስት ማለት ነው። ያንን መግለጫ በሰጡበት ሰዓት ላይ ያለው ነገር ምንድን ነው የሚያመላክተው ቀጣይ ዓለም አግሬሽኗ እየጨመረ ከሄደ ኢራንን አቶሚክ ቦምብ ማስታጠቅ እንችላለን የሚል እንደሆነም በግልጽ ተናግረውታል። እና ሌላም ሰሞኑን እየሰማን ካለናቸው መረጃዎች መካከል አንደኛው ምንድን ነው? በማሻሹ ተግባር ላይ ማለት ኢራን የኒውክሌር አቅሞቿን ወይም ደግሞ ማብላያ፣ በጣም መሰረታዊ የሚባሉ መሳሪያዎቿን ወደ ሌላ ቦታ ያሸሸችላት ራሷ ሩሲያ ናት ተብሎ እየተነገረ ይገኛል። ሩሲያ ይሄንን አድርገዋለች። የሩሲያ የደህንነት አካላት፣ የሩሲያ የስለላ አካላት ይሄንን ነገር አድርገውላታል። ከድብደባው በፊት ማለት ነው። ስለዚህ አሜሪካ የደበደበችው በኦልሞስት እቃና ንብረት ብቻ ነው እንጂ ማዕከሉን ወይም ደግሞ የዚህን ዋነኛ የአቶሚክ ቦምብ ማብላያ አቅሙን አልነካችም እየተባለ ይነገራል ማለት ነው። ያ ቢሆን ኖሮ ፍንዳታው እንደዚህ ሊሆን አይችልም በሚል እየተነገረ ይገኛል። እንግዲህ ከዚህ ተያይዞ እንግዲህ ቭላዲሚር ፑቲን በቀጥታ ለትራምፕ ስታርክ ዋርኒንግ ነው የሰጡት። ቀጥ ያለ ደፋር የሆነ ማስጠንቀቂያ ሰጥተውታል። ዘ ኒው ሪፐብሊክ የተባለው ሚዲያ እንደዘገበው ራሽያ ሴንስ ትራምፕ ስታርክ ዋርኒንግ ኦን ቦምቢንግ ኦፍ ኢራን በግልጽ ነው የተነገረው። ኢራንን ቦምብ በማድረጓ ምክንያት ያለውን ነገር አቋሟም በግልጽ አሳይታለች ሩሲያ የራሽያ ፕሬዚደንት ፑቲን ዛሬ ሰኞ እለት የእስራኤልና የአሜሪካን በኢራን ላይ ያላቸውን ጥቃት አውግዘዋል። ደግሞ በቃላቸው ማለት ነው። ኢራን የውጭ ጉዳይ ሚኒስትሯን በሞስኮ ዛሬ ለሎቢ በላከችበት ሰዓት ይሄ እንደሆነ ሁሉ ተነግሯል ማለት ነው። ሩሲያ እና ኢራን እንደሚታወቀው ኦልድ አሊስ ናቸው። ረጅም ጊዜ የቆዩ ወዳጅ ሀገራት ናቸው። ፑቲንም እንግዲህ ሜዲሽን መሀል ላይ ገብቶ የማስታረቅ ተግባርና ሪቶሪካል ሪሹራንስ ለመፍጠር ጥረት እያደረገ ያለበት ጊዜ እንደሆነ ቪላድሚር ፑቲን ይታወቃል። ሂያዝ ስቶፕ ሾርት ኦፍ ፉሊ ጆይኒንግ ዋር ኦር ኦፈሪንግ ሞር ኮንክሪት አሲስተንስ ላይክሊ ዲ ቱ ፌር ኦፍ ፈርዘር አሊያኒቲንግ ፕሬዚደንት ትራምፕ ኢን ዴ ዩ ኤስ ኢን ዴ ሚድስት ኦፍ ሂዝ ኦን ዋር ኦን ዩክሬን የተባለ እየተነገረ ይገኛል። አሁን ባለው ቭላዲሚር ፑቲን በዩክሬን ያላቸውን ጦርነት አለ በዛ ጦርነት ውስጥ ባሉበት በዚህ ሰዓት ላይ ከፕሬዚዳንት ትራምፕ ጋር ያላቸው መግባባትም አለመግባባትም አለ። ይሄ ነገር አግራቬት እንዳያደርግ ይፈልጋሉ። ስለዚህ ሊያደርጉ የሚችሉት ኢራንን በቀጥታ በጦር ኃይል ወይም ደግሞ ገብተው ማገዝ የሚችሉበት ጊዜ አይደለም። ምክንያቱም ቭላዲሚር ፑቲን የሚያሉት በከባድ ጦርነት ውስጥ ነው። ስለዚህ ይሄን ነገር በተቻለ መጠን ሜዲየት በማድረግ በመሸምገልና ሪቶሪካል የሆነውን ይህንን አይነት በጣም ጠንካራ አቋም በሚገልጽ ደረጃ ያሉትን ነገሮች በማድረግ እገዛ ለማድረግና በአንዳንድ እርዳታዎችና እገዛዎች በስለላም በምንም አቅም ከኢራን ጎን እንደሚሰለፉ ግን በግልጽ አስታውቀዋቸዋል ተብሎ ተነግሯል። እንደሚታወቀው ቀድሞ የሩሲያው ፕሬዚዳንት የነበሩ ድሚትሪ ሚድቬዴቭ በጣም የፑቲን ቁንጮ ወዳጅ ናቸው። በኤክስ ገጻቸው ላይ ሲናገሩ ምንድነው ያሉት? ኤነምበር ኦፍ ካንትሪስ አር ሬዲ ቱ ዳይሬክትሊ ሰፕላይ ኢራን ዊዘር ኦን ኒኩሌር ዋርሄድስ በጣም ብዙ ሀገራት ለኢራን በቀጣይ ጦር መሳሪያ ሊሰጧት ተዘጋጅቷል የኒኩሌር ዋርሄድ በሚል ገልጸዋል ማለት ነው። እነማን የሚለውን ነገር አልገለጹም። ይህም ደግሞ ውዝግብ በዓለም ላይ አስነስቷል። የአሜሪካው ምክትል ፕሬዚደንቱም ዛሬ እሳቸውን ሲወርፉ ነበር፣ ሜድቬዴቭ ሜድቬዴቭ እንግዲህ ፕሬዚዳንት ፑቲን ስልጣን ከመምጣታቸው አስቀድመው ስልጣን ላይ የነበሩ ሰው እንደሆነ ነበሩ ይታወቃል። እንግዲህ ስለዚህ ኢራን ሪፖርትሊ ታን ን አገኒስት ኢራን ኤን ዩናይትድ ስቴትስ በአሜሪካና በኢራን ላይ የበቀል እርምጃ ለመውሰድ ኢራን በጣም ከፍተኛ ሚዛን ይዛ ትገኛለች ከዚህ ጋር ተያይዞ እንግዲህ ሀው ማች አክቹዋል ሰፖርት ራሽያ ካን ን ፕሮቫይድ ሪሜይንስ ቱ ቤሴን ምን ያህል ሩሲያ ይህን እርዳታና ድጋፍ ልሰጣት እንደምትችል የምናየው ይሆናል በማለት የዜና ምንጮች የተናገሩትን ነገር መጠቆም ያስፈልጋል ማለት ነው ወደ ቤተሰቦቼ አጫጭር መረጃዎችን ብቻ ልጠቁማችሁና የዕለቱን ዝግጅቴን የአሁኑ ዝግጅቴን ልጠቅልልላችሁ 。 እንግዲህ በጣም ብዙ ቅድም እንዳልኳችሁ በቴሄራን ከፍተኛ ፍንዳታ ተሰምቷል። በእስራኤልም ከፍተኛ ፍንዳታ ተሰምቷል። አሁን በተነገረ ብሬኪንግ ኒውስ ደግሞ ዌቭ ኦፍ ኢስራኤሊ ስትራይክ ታርጌት ሳውዘር ሊባኖን፣ በምን እንደሆነ በማይታወቅ መልኩ ወደ ሊባኖስ እስራኤል ጥቃት ጀምራለች ማለት ነው የእስራኤል በተለይም በብዙ ቦታዎች ዛሃሪየህ እንደገና ደግሞ ሚልኪ አንሳር በሚባሉ ቦታዎች ላይ በሊባን ውስጥ ጥቃት እየፈጸመ ትገኛለች። ዛሬ እስራኤል እንግዲህ አታክስ አፒር ቱ ሃቭ ታርጌትድ ኦፕን ኤሪያስ አውትሳይድ ኦፍ ዘ ታውን ዴር ወር ኖ ኢሚዲየት ሪፖርት ኦፍ ካዡዋልቲ የደረሰ አደጋን ተመልክቶ የደረሰ ሪፖርት እንደሌለ ምናልባትም ከዚህ ጋር ተያይዞ ሂዝቦላ አማጺ የኢራንን መንግሥት ለመደገፍ እሰልፋለሁ ማለቱን ተከትሎ ለማዳከም ቀድሞጠላትን ቀድመ ምታ በሚባለው ፕሪንስፕል የ የኢስራኤሉ ዋናው ፕሬዚዳንት ኔታንያሁ የሚያምኑት ይሄን እንደሆነ ባለፈውም ጠቅሰዋል። በመጽሐፍ ቅዱስ ላይ ጠላትን አስቀድመ ምታው የሚል አለ። ስለዚህ እኛ ጠላታችንን ቀድመን መታለን የሚል ፕሪንስፕል እንዳላቸው ይናገራሉ። መጽሐፍ ቅዱስ ለቂም በቀል ተጠቀሙት አላለም። ነገር ግን ጠላት የተባለው የዲያብሎስ መንፈስ እንጂ ሰው አይደለም እንደሚታወቀው። ስለዚህ በሰዎች ላይ የሚደረገውን ሳይሆን ጠላት ዲያብሎስ አስቀድሞ ከመምታት በፊት ቀድመ ምታው የሚል እንደሆነ መታወቅ መቻል አለበት። መጽሐፍ ቅዱሳዊ ትርጓሜው ያ ነው። ስለዚህ ይህንን በመጠቀም ሰውየው ድብደባ ያደርጋሉ። በጣም ማለት ነው። በእውነት ለመናገር ኔታንያሁ በከፍተኛ ደረጃ የእስራኤልን ፖለቲካ ተጽዕኖ ፈጥረዋል። አሁን እስራኤል ከኔታንያሁ ውጪ ተስፋ እንዳይኖራት አድርገው ነው ጦርነቱን የያዙት። እስራኤል እንደሚታወቀው በጣም ጠንካራ፣ በጣም በጣም የተባረከ አእምሮ ያላቸው ሰዎች ያሉባትም መሆኑ መታወቅ አለበት። ስትሄዱ በአካል በጣም መልካም መልካም ሰዎችን ታገኛላችሁ። በጣም ብዙ አረቦች ማለት በሚሊን በሚሊየን የሚቆጠሩ አረቦች በእስራኤል ዘና ብለው ነው የሚኖሩት። እኛ ምስክር ነን፣ አይተናል። ነገር ግን ፖለቲከኞቹ እንደዛ አይደሉም። ፖለቲከኛ እኔ አላምንም፣ ይቅርታ አድርጉልኝ። ፖለቲከኛ የፈለግከውን አምጣልኝ አክ ነቨ ትረስት ፖለቲከኛ ማለት ቁማርተኛ ነው። ቁማር የሚጫወት ነው። የፖለቲካውን ሲስተም ለማስቀጠል ሲል በህዝብ ላይ ቁማር የሚጫወት ነው። ስለዚህ የፕሬዝዳንት ትራምፕ ማካሄድ እንደዛ ነው። የእስራኤል ህዝብ እንዲሁ መሬት ላይ በጣም ምስኪን፣ እኔ በእውነት በአካል ያየሁትን ነው የምናገረው። ውሸት አልወድም። የእግዚአብሔር ፊት ነው የምነግራቸው። በጣም የተባረከ በቃ ሰላምታቸው የሚሰጧቸው ፍቅር፣ እንክብካቤ ኤቭሪቲንግ ስታዩ ይገርማቸዋል። አረቦች በጠቅላላ ያሉት እስራኤል ውስጥ ብዙ አረብ ነው የሚኖረው። ነገር ግን ምንድነው ፖለቲከኞቹ ግን እንደዛ አይደሉም። ፖለቲከኞቹ የፖለቲካውን ጨዋታ ለማስረዘም ወይም የፖለቲካ አቅማቸው ለማስረዘም ምንም አይነት ጦርነት ሊፈጥሩ ይችላሉ። ስለዚህ ኔታንያሁን እኔ ያው በግሌ አልደግፋቸውም። ዓለምን ወደ ኬኦስ ይዘው ከገቡ የዓለም ፖለቲከኞች መካከል አንዱ እሳቸው ናቸው ብዬ ነው ማምነው። ዞሮ ዞሮ ግን አይመለከተኝም የሀገሪቱ ፖለቲካ ላይ ግን ዓለም ላይ የሚመጣውን ይህን ውድመት ከተቀላቀሉ ሰዎች መካከል አንደኛው ፕሬዚዳንት ትራምፕ ቪላዲሚር ፑቲን በመልካም የመፋለሚያ መንገድ ከሚታወቁት መካከል ቪላዲሚር ፑቲን ምዕራባውያንን ፋይት ያደርጋሉ። እዚህ ጋር ደግሞ ኔታንያሁ ደግሞ መካከለኛ ምስራቅ ላይ ተጽዕኖ ፈጥረዋል። እነዚህ አይነት ሰዎች በጥሩም በመጥፎ ማይንድ ሆነው በብዙ መልኩ ዓለምን የሚያሽከረክሩ ሰዎች አሉ። እንግዲህ ያለኝ ምልክታ ያ ነው። እስከዛ ውጪ ፖለቲከኛ አላምንም፣ ማንንም በለኝ አላምንም። እኔ ያው በተፈጥሮዬ ማምነው አንድ አለኝ ልዑል ጌታ እግዚአብሔርን አምነው አለው፣ እሱ ጌታዬ ክርስቶስን አምነው አለው። ከዛ ውጪ ማምነው አካል የለኝም። እግዚአብሔርን አምኜ ነው ሰው ማመን የምፈልገው። ስለዚህ ጌታ እመን ያለኝን እግዚአብሔር በልቤ ውስጥ እንዳምነው ያስቀመጠኝን ሰው አምናለሁ። ከዛ ውጪ ሰው አላምን። ምክንያቱም አሁን ክፉ ዘመን ላይ ስላለን ማለት ነው። በጣም ክፉ ዘመን ላይ ነው ያለ ነው። ስለዚህ ነው እና ፖለቲከኛ አላምንም በምንም ብትለኝ ማለት ነው። ምክንያቱም ልደግፈው ትችላለ፣ አይመለከተኝም። የትኛውም ኢትዮጵያ ውስጥ ያለ ፖለቲከኛ፣ አለም ላይ ያለን ፖለቲከኛ በዚህ ዘመን አላምንም። ምክንያቱም የፖለቲከኞችን አእምሮ እየተቆጣጠር ያለው ፎልስ ክራይስት ነው አንታይ ክራይስት መንፈስ ነው፣ የጸረ ክርስቶስ መንፈስ ነው። አሁን የፖለቲከኞችን አእምሮ እየተቆጣጠረ እየመራ ያለው ኢትዮጵያ ውስጥም ከኢትዮጵያም ውጪ ዓለም ላይም ጭምር ማለት ነው። ስለዚህ እኔ ማምነው አንድ አለኝ ልዑል ጌታ እግዚአብሔር አምላክና ጌታዬን ክርስቶስን አምነዋለሁ አበቃ። እሱ መድኃኒተ ዓለም ክርስቶስ እሱ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ፣ አንድ አምላክ ማምነው እሱን ነው። ከዛ ውጪ ማምነው አካል የለኝም ማለት ነው ቤተሰቦች። ምክንያቱም እግዚአብሔርን ካመንኩት በኋላ ነው ሌላውን ማምነው ስለዚህ ውድ ቤተሰቦቼ በትክክለኛ መነግራችሁ የፖለቲከኞች ጨዋታ ጫዋታ ይሄን መሆኑን ልናውቅ ይገባናል ማለት ነው። ብዙ የአለም ቁማር ያለበት ጊዜ ስላለ፣ እንግዲህ ቁማሩን ለማስረዘም ምንም ነገር ሊያደርጉ እንደሚችሉ እየተነገረ ይገኛል። ቀደም ብዬ በነገርኳችሁ መረጃ ላይ የኢራን በተለይ የስትሬት ኦፍ ሆርሙዝ የሆርሙዝ የባህር ወሽመጥን ለመዝጋት የሚደረገው ሂደትን በተመለከተ አሁንም አለም እየጮኸ ይገኛል። ኢራን ያን ውሳኔ እንዳትወስን ለማድረግ በከፍተኛ ደረጃ እየተነገረ ያለውን ነገር አሁንም በርትቶ የዓለምን ዜና ይዟል ማለት ነው። እንግዲህ የተከታተልኩኝ መረጃዎችን አካፍላቸዋለሁ። መምህር ደረጀ ነጋ ዘወይንዬ ወዳጃችን ወዴት እንደወሰዱት አላወቅንም። አሁንም ቢሆን ሪፖርት ማድረግ ለሚመለከታቸው አካላት ይህ ሰው የእውነት ላይ ነገር መሰረት አድርጎ የሚሰራ እንጂ በእውነት በጠላትነት ፈርጆ የሚያየው አካል የሌለው ወንድማችን እንደሆነ ሁሉም ወዳጁ እንደሆነ በሚገርማችሁ ደረጃ ማለት ነው። ወዳጅ የሚበዛለት ወዳጅ የሚወድ ሰው ነው፣ እና ባልተረዱት መልኩ ሰዎች ምንም ትርጓሜ እንዳይሰጡት ይሄን ወንድማችንን በተመለከተ ለመጠቆም ወዳለው። ክብራትና ክብራን የሣድስ ቤተሰቦች እንግዲህ አብራችሁን ስላላችሁ በድጋሚ እግዚአብሔር ያክብርልኝ ማለት ወዳለው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።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 ቀጠሮ ለማስያዝ በ0994 050209 ይደውሉልን። ዲኤምሲ ሪልስቴት